ስለ ጉራጌ ሕዝብ ቆይት ካለ መጽሐፍ ያየሁት በጣም የሚደንቅ ነገር ነው። በብዙ አካባቢ ስትሄዱ አንዳንድ አካባቢዎች ለምሳሌ በጎንደር ማህሌት ይባላል። በጎንደር ምን አልኳችሁ? ማህሌት ይባላል። በትግራይ መነኮሳት፣ በወሎ እንዲህ፣ በጎጃም እንዲህ እየተባለ ይመጣና በሸዋ ቅዳሴ፣ ኦሮሚያ አካባቢ ባሉ ክርስቲያኖች ለማለት ነው። ከዚያ ይመጣ ይመጣና ይች ሀገር ተጠብቃ የምትኖረው በጉራጌ መስዋዕት ይባላል። ምናልባት ትልልቆቹ ታውቃላችሁ። በጉራጌ ምናልኳችሁ። እና ከዚህ ጋር ተያይዞ ያየሁት እዚህ አካባቢ በተለይ ሽማግሌዎቹ ታውቁት ይሆናል። እኔ ተጽፎ ያየሁትን ነው። ለቤተ ክርስቲያን ስጦታ ሲባል፣ ለምሳሌ ለቤተ ክርስቲያን የሚሆነው መስዋዕቱ ስንዴውን እንግዲህ አሁን የሆነ ይሁን አላቅም በታሪክ ተጽፎ ያየሁት እዚህ አካባቢ ላይ ለቤተ መቅደሱ የሚሆነውን ስንዴ በበሬ አያርሱትም ነበር። ሰዎቻችሁ ታላላቆቻችሁ በሬው እንዳይሸናበት ወይም ደግሞ የእሱ ብስባሽ እዚያ መሬት ላይ እንዳይወድቅ በንጽህና መሬቱ ታርሶ ስንዴው ንጹህ ሆኖ ለቤተ መቅደሱ ይሆን ዘንድ ይሆን ይደረግ የነበረው በዚህ ባህል በእጅ ተቆፍሮ ስንዴው ይዘራል። ስንዴውን የሚዘሩትም የሚያርሙትም የሚያጭዱትም ደግሞ በድንግልና የኖሩ ሰዎች፣ ሴት የማያውቁ ወንዶች፣ ወንድ የማያውቁ ሴቶች ያርሙታል፣ ይሰበስቡታል። ይህንን ለእግዚአብሔር ቤተ መቅደሱ አድርገው ይሰጡታል። ይሄ በሌላም አካባቢ ለምሳሌ ከምርቱ ከዚያው ከአውድማው ለቤተ እግዚአብሔር የሚሆነውን ስጦታ ለመስጠት የማርያም ቁና ተብሎ የሚታወቅ መስፈሪያ አለ። በዚያ እየተሰፈረ ለቤተ ክርስቲያን ይሰጣል። ሌላም አካባቢ ማለት ነው። እና እንደዚህ አይነት አካባቢዎች ደግሞ መቀጠል አለባቸው ካለ እንዲህ አይነት በጎ ነገሮቻችሁ ለቀጣዩ ትውልድ አሁን ላለውም ለሚመጣውም ትውልድ ውርስ መሆን አለባቸው። ምናልባት ኢትዮጵያ ውስጥ ኢትዮጵያ ጉራጌን ትምሰል ሲባል እኔ በዚህ በንግዱ በታታሪነቱ ብቻ ይመስለኝ ነበር። ለሃይማኖት ምለከ አሁን እንደናንተ በጣም ብዙ አካባቢ እንደዚህ አይደለም፣ እንደምታስቡት አይደለም። ምናልባት የሆነ ወቅት ላይ ቤተሰቡን ለማሰብ የሆነ የአጥቢያው በዓል ሲከበር እዚያ ሄዶ እንደምን ዋላችሁ ለማለት ይሄድ፣ ካልሆነ በዚህ በእናንተ ልክ የሚያደርግ መኖሩን አላቅም። ስለዚህ የቆየ ሃይማኖታዊ ሀገራዊ ፍቅራችሁ ተጠብቆ የማያስፈልጉ ሸቀጦችን ከቤተ መቅደሳችሁ ከአካባቢያችሁ አስወጥታችሁ ለሌላው ዳግም አራ የምትሆኑበት ዘመን እግዚአብሔር ያድርግላችሁ። ወስብሐት ለእግዚአብሔር።